አባ ህፃን የተባልክ ህፃን ደፋሪ ደንቆሮ ኦሮሞ ኦነግ አስረግጬ ነው ምንሉ። አንተ ሌባ ስንቱ ሴት ነው ስታገላብጥ የምታለው። እኔ አላውቅም እን እኔ ያንዳንዱ የኦሮሞ ካህናት እናውቃቸዋል። ሁሉም እንተገንጥለ እንሄዳለን እና ያለው ሳውሬዎስ በለው ባሲሊዎስ፣ ፊጢሞስ በለው ቁርቆሊዎስ፣ አባ ገዳያዎስ በለው ቄሮዎስ፣ እነዚህ ለፖለቲካ የመጡ ናቸው። የደደብ አስረግጬ የነገርኩህ እኮ አንተ ህፃን ደፋሪ አባ ህፃን የተባልክ ህፃን ደፋሪ፣ አባ ጨጓሬ ለምን አባትክ ነው ታዲያ? ሰባት ጊዜ ሙቷል ያልከው ጊዮርጊስ መጣ አይጠብቅም። ለምንድነው እንደው በአብይ አህመድ ቦዲጋርድ የምትጠበቀው? ቤተ ክርስቲያን አፍራጭ ስለሆን፣ ኦርቶዶክስን ሰንጣቂ ስለሆን፣ ዘራፊ ስለሆን እጅን አለ ስልሰክ ሮብና አርብ እኮ ቁርጥ ነው የምትበለው። አባ ከድር ጋር ለምን እንደምትሉ አባ ሳውዲዎስ ጋር አለም እንደ ቁርጥ ምትበሩት እኛ አናውቅ። አባይ ምግብ ቤት አለም እንደ ባህር ዳር ዞር ያለች ስለሆነ ጠቅላላ የኢትዮጵያ ጳጳስ እዚያ ውስጥ ገብቶ አለም እንደ በወራ ጾም ክትፎን ጠቅ ጠቅ ተደርጎ በላልቶ የሚወጣ አናውቃችሁ። መኪና የለባት ዞር ያለች ናት። አባ ህፃን ወደ አማራ ክልል ሲሄድ ማንም የማይመጣው ማው ጳጳስ ነው። ወደ ሴ ይሳለማል፣ ደደባማል። ካድሬ እኮ ነው ጺሙን ያሳደገ ጺሙን ያስተገለ ህፃን ደፋሪ አባ ሕፃን የተባለ ጨጎጎታ፣ አባ ህፃን የተባለ ህፃን ደፋሪ ደንቆሮ ኦሮሞ ኦነግ፣ አስረግጬ ነው የምልህ። አንተ ሌባ፣ ስንቱን ሴት ነው ስታገላብጥ የምታለው እኔ አላውቅም እንዴ? እኔ እኮ እያንዳንዱ የኦሮሞ ካህናት እናውቃቸዋል። ሁሉም እንተገንጥለን እንሄዳለን። እኔ ያለው ሳውሪዮስ በለው ባሲሊዮስ ፊጢሞስ በለው ቁርቆሊዮስ አባ ገዳያውስ በለው ቄሮውስ፣ እነዚህ ለፖለቲካ የመጡ ናቸው። ይሄ ድድር አስረግጬ የነገርኩህ እኮ አንተ ሕፃን ደፋሪ አባ ህፃን የተባልክ ሕፃን ደፋሪ አባ ጨጓሬ። ለምን አባትክ ነው ታዲያ? ሰባት ጊዜ ሙቷል ያልከው ጊዮርጊስ መጥቶ አይጠብቅም። ለምንድን ነው በአብይ አህመድ ቦዲጋርድ የምትጠበቀው? ቤተ ክርስቲያን አፍራጭ ስለሆን፣ ኦርቶዶክስን ሰንጣቂ ስለሆን፣ ዘራፊ ስለሆን፣ እጅን አለስልሰህ ሮብና ርብ እኮ ቁርጥ ነው የምትበለው። አባ ከድር ጋር አለም እንደ የምትሉ አባ ሳውሬዎስ ጋር አለም እንደ ቁርጥ የምትበሉት እኛ አናውቅ። አባይ ምግብ ቤት አለም እንደ ባህርዳር ዘወር ያለች ስለሆነ ጠቅላላ የኢትዮጵያ ጳጳስ እዚያ ውስጥ ገብቶ አለም እንደ በወረሃ ጾም ክትፎን ጠቅጠቅ ተደርጎ በላልቶ የሚወጣ አናውቃችሁ። መኪና የለባት ዘወር ያለች ናት። አባ ህፃን ወደ አማራ ክልል ሲሄድ ማንም አይመጣውም። አሁን ጳጳስ ነው። ውዳሴ ይሳለማል። ደደቧ ማል ካድሬ እኮ ነው ጺሙን ያሳደገ ጺሙን ያስተገለ ህፃን ደፋሪ አባ ህፃን የተባለ ጫጎጎታ